ሮማን የተናገረችው ነገር ደረሰ እያሉ ብዙ ሰው እየጻፈልኝ ነበረ። ሮማን ያለችው ነገር ደረሰ እያሉ ነበረ። እና እንዴ ነው ጆን ጋ ትሄዳለች፣ ተሄዳለች ብለሽ ነበረ ጃኒ ብያለው። ለምን መሰለ እኔ ምን አርጋ ነው ስነሳ፣ እንደምታውቀው ሰበር ዜና አይጠፋም። ህዝቡ ላስላስ እያረጋት ምንድን ነው ስል የድሬዳዋ ልጅ የሌለ ነው ያለችው። ያለችው ሙድ በጣም ይደብራል። ያመልጣል። አዎ እንደሰው ያመልጣል። ያው ምን ምላስ ምን ፀጉር ሲመለጥ ምን ሲያመልጣ አይታወቅም። አምልጧት ነው ምንም ጥርጥር የለውም። ግን ይቅርታ ሰ ጠይቂ ስትባል ያሳየችው ትዕቢት ደግሞ ያናድዳል። ምናልባትም ይቅርታ ጠይቂ ብለዋት እዛ ሼር ሲደረግላት እየሰደቧት ስለደረሰች ደብሯትም ሊሆን ይችላል። ቢሆንም ለምን ተሰደበች? ፎልት ሰርታ ያንን እንትን ውስጥ ግምት ውስጥ በማስገባት ይቅርታ በቃ እንደዚህ አይነት እንደው ለካ ተናደው ቢነው እንደማለት ያው እንትን ብላለች። የሆነ ጠበቃ ቪዲዮ ሰርተው አየሁ። አሳረኛ ይሄ ንግግሯ ከሶስት አመት እስከ አምስት አመት ሸቤ ያስገባታል። በሱ እሱ ለሽቀላው ነው እሱ ለሽቀላው ነው። ይኸውልሽ አሁን ጠበቆች ምን ጀመሩበት። ልስ ለምን እንዳልኩ ልንገር። ለጠየቀኝ ልመልስል። እና ይሄ ልጅ ቪዲዮ ሰርቶ ሳይ ጠበቃ ነኝ የድሬዳዋ ልጅ ነኝ ይሄ ንግግር በህገ መንግስቱ መሰረት ኢትዮጵያ ውስጥ በተደረገው ከሶስት 3 አመት እስከ አምስት አመት ያስጠይቃታል። ህዝቡን በስነ ስርዓት ይቅርታ ጠይቃ እስካልተቀበላት ብንከስ ህጉ ይሄ ነው ብሎ ተናገረ። ቪዲዮ አየ። ኦ ይቅርታ ጠይቂ ስትባል ደግሞ ባል ደሞ በትብ ስትጠይቅ ሳያት፣ ምናልባት የጆን ዳንኤል ሚስት ወጣለች ልጇን ይዛ። ስለዚህ አሁን ከገባች ቻንስ ይኖራታል እሷ ማርግዛይ መውጣት በእርግጥ ልጅቷ እስር ቤት አላረገዘችም። ወንድና ሴት አብሮ አይታሰርም በኢትዮጵያ ህግ መሰረት ውጪ ነው። ግን አዶኖ ጆን ዳንኤል ናፍቋት ይሁን በውስጥ ለውስጥ መገናኘት ቻንስ ሲኖር እስር ቤት አላቅም እችል ሻቤ ልገባ ነው ወይ ሆሚ ስትወጣ ብዬ እኔ እንደ ቀልድ ሀያቴም ደግሞ ይታያቸዋል። ድሮ ገባ ስለሚታየኝም ተናገርኩ። በተናገርኩ በሁለተኛው ቀን ሸቤ ገባች። ሮማናት ይላል ብሉ በጣም እኮ የሚገርም ሰው ልጅነት ነው ያታለላት። ያው ወጣት ስለሆነች ኢንተርቴንመንቱ አንዳንድ ጊዜ ብዙ ፎሎወር ተከታይ ሲኖርሽ ሶሻል ሚዲያ አጠቃቀሙ አይችሉበትም ወይ ደግሞ አንድ ችግር ያመጣበት በኢትዮጵያ ያሉት ፌመሶች ምንድነው ማናጅ ማናጀር የላቸውም። አንድ ሰው አንድ ሚሊዮን ግማሽ ሚሊዮን ከገባ ማናጀር ያስፈልገዋል አማካሪ ምን እንደሚያወራ ምን እንደማቅረብ ያለበት ምን አይነት ፕሮሞሽን እንደሚሰራ የማን ወሬ ነው ምን አይነት ወሬ እንደሚቀበል። ለምንድን ነው አሁን እንደ ድሮ አይደለም። ኢትዮጵያ እንደ ድሮ አይደለችም፣ እያደገች ነው የምትሄደው። አድጋለች። ብዙ ነገር ተለውጧል። ስለዚህ ዝም ብሎ ሶሻል ሚዲያ ላይ ገብቶ የሚወራ እንትን አይደለም። ስለዚህ እኔ ከ ለሀቤማ ተናግር ያለው ለጆን ዳንኤል ተናግር ያለው ማናጀር አስደርጉ ማንኛውም ሰው በአውሮፓና በካናዳ ያሉት ማናጀር አላቸው፣ የራሳቸው ማናጀር አላቸው። እና እነዚህ ሰዎች አስር ሺህ እያላቸው ወይ ደግሞ የራሳቸው እንትን ጠበቃ ይዘው ምናምን ይዘው እንደ ስራይ ብለው ይሄ ነገር የያዙት ዝም ብሎ እየገቡ ሰውን አስቃለሁ ወይ ደሞ ሰውን ሞቅ ሞቅ አረጋለሁ ብሎ ገደል እየገቡ ነው። ለባሻው ማንኛውም ሰው የድሬ ልጅ ለእሷ ተለይቶ እስር ቤት እንድገባና ምናምን እንድትል አይመኝም። ግን ባጠፋችው ስህተት በትክክል ይቅርታ ስላልጠየቀች ጠየቀች ዋጋው አትውሰድ ዩሲ አሁንም ዋጋው ብትወስድም በሽማግሌ ልንጨርሰው እንችላለች። ኦፕን ወይ እኔ ከአንተ የተለየ ሀሳብ ነው ያለኝ። ከአንተ የተለየ ሐሳብ አለ። ይሄ ለምሳሌ አንድን ሰው ስናሳስረው መጀመሪያ ማየት ያለብን በዛ ሰውዬ ዙሪያ ማን ማን አለ፣ ወይም ያ ሰው ማንን ያስተዳድራል። ሁለተኛው ነገር ደግሞ ደጋጋሚ ይሄን ጥፋት ሰርቷል ወይ? በተደጋጋሚ እንዲህ አይነት ጥፋቶች ላይ ያ ሰው ይታያል ወይ ይገኛል ወይ? እኚህን ሁለት ነገሮች ከግንዛቤ ማስገባት መቻል አለብን። ጃኒ አይ ቲንክ እኔ እኔ አትመቸኝም። ለኔ ለኔ ፐርሰናሊ ከጠየቀኝ አትመቸኝም። ግን እንደ ሰው ደግሞ ስናስብ እች ልጅ ከሁላችንም እዚህ ቲክታክ ላይ ካለን ከሁላችንም ታናሽ ናት ጃኒ፣ እና ትንሽ ልጅ ናት። እች ልጅ ጥፋት ልታጠፋ ትችላለች። የአፍ ወለምታ በቅቤ አይታሽም። አንዴ ከአፍ የሆነ ነገር መለጠ ምንም አታረገውም ነገር ግን እች ልጅ በተደጋጋሚ እንዲህ አይነት ነገሮች ከአፏ ይወጣሉ ወይ ፕላስ ደግሞ ፕላስ ደግሞ እች ልጅ እዚህ ላይ የምታደርገው እንደምሰማው ከሆነ አሮጊት እናት አለቻት እናቷን የምታስተዳድረው የምጦረው እሷ ናት እና እንደው ለእናቷ ስትሉ በዚህ ጉዳይ ላይ የተሳተፋችሁም ሰዎች እንድትታሰር ተጽዕኖ መፍጠር የቻላችሁም ሰዎች ለእናቷ ስትሉ እንደው ማለት አንድ ሰው ታስሮ ማንንም አይጠቅምም። ማንንም አንድ ሰው 50 ዓመት ቢታሰር እኛ የምንጠቀመው ነገር የለንም። ጀስት ይቅርታ ካለች በስነ ስርዓት ወታ ቤቷን ከፍታ አግባብ ባለው መልኩ በኢትዮጵያዊነትና በጨዋነት ይቅርታ መጠየቅ አለባት፣ አሁንም ከወጣች። ነገር ግን ብራዘር ልንገረከኝ አቋረጥኩ ሶሪ፣ አንድ ነገር ይኸው ከዚህ በፊት ብላለች አላለችም፣ ትንሽ ነች ምናምን። አለም አፍ እግዚአብሔር የሰጠህ እንድትበላበት ነው እንድታራበት አይደለም። ገባህ? ይሄ ነገር የተናገረችው የብዙ እናቶች እና እህቶች ነክታለች። ያም ሳይቀር ኦኬ የሰው ልጅ ይሳሳታል። ኦኬ ስህተቱ ግን አምኖ ይቅርታ መጠየቅ እኮ ትልቅ ሰው ነው የሚያደርገ በአግባቡ ይቅርታ ብትጠይቅ ወይ ደግሞ ሽማግሌዎች መካከል ላይ ሁና ልጆቼ ልጃችን ተሳስታለች እና አትያያዙባት እ ምናምን ተብሎ ቪዲዮ ቢሰራ ነበረ። እኔ ልንገርግ፣ የድሬ ልጅ ማንም ሰው አይቀየምባትም። ግን አጠያየቀው እቅርታ ህልክ ከተተ። ስለዚህ ትንሽና ከዚህ በፊት ትላለች አትልም አይደለም። የሰው ልጅ ልንገርግ፣ ትንሽ አንድ ወተት ትንሽ ጠብታ ቡና ከከተትክባት የወተቱ ከለር ይቀየራል። ዛሬ እኮ ለድሬ ብቻ እኮ አይደለም ይሄ ለማንኛውም ኢትዮጵያዊ ትልቅ ነገር ነው። ምሳሌ የሚሆነው ለምን ለሌላ ጊዜ የብዙ እናቶች አይነኩም። ዛሬ እኮ እናቶች በጆሯቸው የሚሰሙትና አባቶች በጆሯቸው የሚሰሙት አደባባይ ላይ፣ ሶሻል ሚዲያ ላይ በጣም እንትን ነው የሚለው። ይሄ ክፍለ ይሄ ዘመን ወዴት እየሄደ ነው? አንድ ሚሊዮን ስላለክ እንደፈለክ መናገር ትችላለክ። አይደለም እኮ አንድ ሚሊዮኑ ብዙ ተከታይ ካለክ አገባቡ መጠቀም ምን እንደምትልና ምን እንደማትል ማወቅ አለብን? ሕጻን የሚባል ነገር የለም። ሕጻንም ትልቅም አንድ ነው። አህያና ሁለት ጆሮ ልዩነት የለውም። ትልቅ ነው። ትንሹም ከትልቅም ምንም የሚለይበት ነገር የለም። አጠቃቀሙ ስካለች ስካለችበት አንድ ሚሊዮን በላይ ፎሎ እስከ ሰበሰበች ድረስ ሰው እንጂ ልጅ በጣም ቆንጆ አርገታ ታጣቀለ ጻና አይደለችም። ግን አንድ ሌት አይደለም በሽማግሌት ጨርሰው አንድ ላይ አንድ ነገር እዚህ ላይ ማወቅ አለበት። አሳረኛው አይ ቆይ አንድ ጊዜ አሳረኛው ይሄን ለመናገር አንተ የድሬዳዋ ልጅ መሆን አለብን። ከድሬዳዋ ልጆች ነው እኛ የድሬዳዋ ልጆች በተናገረችው ንግግር ብሎ እንጂ አንተ የድሬዳዋ ልጆች ፔን የሚሰማ የድሬዳዋ ልጅ ስትሆን ብቻ ነው። የአዲስ አባ ልጅ ሲሰደብ የአዲስ አባ ልጅ ነው ፔኑን የሚያውቀው እንጂ አንተ ካልሆንክ፣ እኔ ለምሳሌ አሁን ድሬዳዋ ላ ስላስተደረገ እንደ ድሬዳዋ ልጅ ሊሰማኝ አይችልም። ይሄ ዲስ ኢዝ ፋክት፣ ወደድክም ጠላህም የድሬዳዋ ልጆች ብቻ ናቸው። ችግር የለም በቃ አዲስ ስላለች እጻናት። እጻን ያለው ጋንዲ ነው። ባይዘዌ አሳረኛው እጻን ያለው ጋንዲ ነው። አንድ ልጅ አስራ ስምንት ዓመት ሞልቶ ቲክቶክ ከፍቶ እስከመጣ ድረስ ትንሽ ነው ምናምን ትንሽ ያለው ጋንዲ ሆስፒታል። አንድ ለአንተ መልስ፣ ሁለተኛ ከዚህ በፊት ምንም አጥፍት አታውቅም። አንድ ሰው በጥይት ግንባር ገሎ ከዚህ በፊት ገሎ አቅምና ቀንሱለት አይነት ወሬ የማይመስል ነገር ነው። አላጠፋችም። ሮማን ከዚህ በፊት ሰው ላስላስ ታደርጋለችና አሁን ስለላሳይ ችግር የለውም። እስቲ ይሄን ቃል ልናገረውና ሮሚ እኮ ሚዲያ ላይ ስለሚያመልጣት ችግር የለም ብለው እንዲምሩኝም አይሆንም፣ አንድ ቀን። ነገር ግን እንደ አንድ የድሬዳዋ ተወላጅ ያልተቀበላት አለ፣ የተቀበላት አለ። እዚህ ለንደን ላይ እኮ አሉ። አንድ ሀገር ላይ ደርሰች ስትመጪ የምትሰጪው አስተያየት ሳታይ። አሁን እኔ ባውራ አንዴ ነው ሁለት ጊዜ ቁልቢ እሄዳለሁ። ደርሼ ሁለት ቀን ነው ያደርኩት ብዙን ከሚወራው እንጂ የድሬዶዋ ልጅ እንዴናቸው ብትይ የማውራ ሞራል የለኝም። ሁለቱ ለቀና ያደርኩት ሄዳ ጎብኝታ አይታ በጣም ጥሩ ናቸው ብለ አውርታ፣ ኢንሚዲያ ስንት ሺህ ሰው በሚከታተልበት ሚዲያ ላይ ወጥታ እንዲህ አይነት አመለጠኝ የሚባል ወሬ፣ ሌላ ያየችው ነገር ካለ ትናገር። ለእኛ የጥያቄ ምልክት ነው፣ እውነት የድሬዶዋ ልጆች እንደዚህ ናቸው ወይ የሚል ንግግር ተናግራላሽ ብትልም ይሄ አክሴፕቴብል አይደለም። ድሬዷ ደርሶ ለመጣ ሰው ንግግሯ ይቅርታ ጠይቃለች። አዎ እንደማንም የአዲስ አበባ ልጅ ይህን የድሬዷ ልጆች ችግር የለባቸውም ይቀበሏታል። ግን ያ የጥላቻው ንግግር ኢዝ ዴንጀረስ፣ ዴንጀረስ ነው። ክርስቶስ ምስክሬ ነው። ስለዚህ ህዝብ ከተናገረው ጋር እንዳቀላቅ ሮሚ ሁለተኛ ላይ እኮ ነው ደንግጣ። ጥሩ አይነት ይቅርታ ራሱ የጠየቀችው ማናት ኩቺ ጋር መጀመሪያ እኮ የድሬዳዋ ልጆች በጣም ብዙ ሆነው እነ ዳኒ በጣም የድሬዳዋ ልጆችን እማውቃቸው ሰብስበው ሲያናግሯት በቃ እንዲ ካካበዳችሁት፣ ይቅርታ በቃ ይሄ ኢዚ አድርጋው ነው አሳበዳቸው፣ አሳበዳቸው ምንድን ነው እንደዚህ አታቀሳስሩኝ፣ እኔ እንዲያስቤ አይደለም፣ እንዲህ ካስባችሁት ምናምን እያለች ነው። ተይ፣ ለንግግርሽ ለከቲኑርሽ ህዝብን ያስቀየምሽው እያሏት ነው እንትን ያሉት እና በስነስርዓትም ይቅርታ የጠየቀችው ውጭ ጋ ነው፣ በስርዓቱ እንጂ። መጀመሪያችን ሁለት ቀን ምናምን እኮ የሌለ ነበር እነሱ ላይ እንትን ያለችው፣ አለ ቪዲዮ፣ በጣም ነው የሚያስጠላው ንግግሯ ራሱ። ሮሚ ወይ ያ ሎየሩ ቪዲዮ የሰራ ታውቂያለሽ? አዶንት ኖ ሜይ ቢ ላይክ አደረኩት አገኘው አለው ወይ? እዛኛው ስልኬ ላይ ያ ካገኘሽ ላኪልኝ የሆነ የሻይ ነገር እልክለታለሁ፣ በደንብ እንዲያጠብቀው እሱ ይሰራታ ይሰራት በደንብ አርግቶ እንዲያጠብቀው። ከምሬ ነው። አይ ለምንድን ነው ትታቂያለሽ? ዛሬ የድሬዳዋ ልጆች ከመጣብን ነገ ጠዋት ደግሞ በሌላ እንትን ይመጣል። ገባሽ? ዛሬ ድሬዳዋ ከተነካ ነገ ጠዋት ጎንደር ይነካል፣ ትግራይ ይነካል። ቁጥሩን ሰጠሀለሁ ይለሀል። እኔ አዎ፣ አይደለም፣ ቁጥሩ አይደለም። ያ ኦሪጂናል ቪዲዮ ካየው ያ ሰውዬ ፊት ለፊቱ ካላየው በስተቀር እኔ እንትን አይደለም። ግን ያ ቆንጆ ሃይበላኝ ትለዋለህ፣ ከደወልክ በኋላ በቲክቶክ ሃይበላኝ ትለዋለህ። አዎ ሼራ ወይ ሃና ሃና ወይ ደሞ ሩሚ ሼራ አርጉልኝ፣ ከምሬ ነው። አይ እንደዚህ ምሳሌ ለምሳሌ ትሆናለች። መውጣት ስላለብኝ ነው መሆን አለበት። ማንኛውም ሰው የማንኛውም ቦታ ዝቅ አርግቶ መናገር ይከብዳል። ለምን አዲስ አበባ ውስጥ አሁን በአንዷ የተነሳ በሌላ ተደርጎ ቢሰደቡ ሁሉ ሕዝብ ስሜቱ ካልጠበቅን ሌላ ነገር ሊመጣ ይችላል። ስለዚህ ቆንጆ አረጋት አስቦ ተነስቶ ሴሪየስ ሆኖ ይሄ ነገር በማረገቱ ለራሱ ትልቅ ነገር ነው። አዎ መጀመሪያም ሲጠይቋት እንትን አዲስ አበባ ተወልዳ ነው ያደገችው። ስናጠፋና ሳናጠፋ እናውቀዋለን በአሪፍ ሙድ። በጣም ይቅርታ ካፌ አምልጦኝ ነው፣ ግን እንደዛ ለመግለጽ አይደለም። ሺቲ ይመቻል። በቃ ስትለብሰው ኢዚ ነው ይመቻል ብዬ እንደው ዝም ብዬ ለመናገር ያልኩ ነው። ይቅርታ አርጉል። የምትል እኮ ይታለፍ ነበረ ጎንደር። ይሄ ነገር በሶሻል ሚዲያ አደለማ ገባሽ። በሶሻል ሚዲያ በቀላሉ ተሰድበን ዝም አንልም። ግን ይሄ ነገር ሊፈታ ከሆነ ወጣቱና እንዲታይ ከሆነ እሷ ይሄ ነገር እንትን መሆን አለበት። ሽማግሌ መልአክ አለባት ሽማግሌ ልካ ሽማግሌ መጨረስ ይሄ እንቀበላለን። ገባሽ የተወለድንበት ያደግንበት ስለሆነ ሽማግሌ ከላከች ከቤተሰቦቿ ሽማግሌ ከላከች፣ ደውለን ቴሌፎን ከሰውዬው ጋር አግኝተን ልናረጋጋው እንችላለን። ሽማግሌ ግን ካላከች፣ በሶሻል ሚዲያ ተሳድባ በሶሻል ሚዲያ ቅርታ ካለች ማንም ሰው ቅርታ አይላትም። ሜቢ ቅርታ የሚሏት ሰው አለ፣ ግን እንደኔ እንደ እንደ ኦፕን እኔ ቅርታ አላደርግላትም። ኧረ አዎ፣ እኔ አላደርግላትም ግን በሽማግሌ ከላከች የአዲስ አበባ ልጅ አይደለችም የኔ የተወለደችው። ታዲያ ይሄ ፒፕል እኮ ምን አውቃለሁ የአዲስ አበባ ኦፕን ማይንድ አሁን እኮ ነው። ወሬውን ከሮሚ ራሱ የሰማከው፣ ምንድን ነው ቅርታ እናደርግላታለን ብሎ እንደዚህ እንትን እህቶች እኮ የተሰደቡት ምን ማለት ዛሬ እና እኔ ታራሽቲ ምናምን ካልኩኝ አንተ ለምን ላይ ብለህ ሌላ የባልዬ ስድብ ትሰደባለህ? እኔ እንደዚያ ስላልኩ ከደበረ አንተ ላይ ብለህ ለምን ሌላ ስድብ ትሰደባለህ? እኔ የባልዬ ስድብ ተሰደቤ አሁን ነው ሰው አንተ እኔ ስገባ ሰጥተ ሰደው አሁን የሶዶ ነገር ታይና፣ በጣም ብዙ ልጆች አንቺ በተናገርሹ ነገር ላይ ጥያቄ ስላላቸው እሱን መልሽ። በቃ ኖርማል ነው ላይ ላይ እየቀለል ነበር። በቃ ኖርማል የሆነ ቃላት ያመጣ አልገባ እና ደግሞ በጨዋታ መሀል ይኸው ሰው እራወሬ ነው እንጂ ቁም ነገር ላይ ምን ያዙ የተመሰረተ አይደለም። ቁም ነገር እያወራን አልነበረም ነበርም ነበረ ነበር ምናምን ነበር ነገር ላይክ ደግሞ

ነገሩ የሚከብር ነገር አልነበረ ግ እኔ መጥቼ የሆነ ሀገር ሄጄ ወይ የሆነ ሀገር ትራቨል አልጌ ተዝናንቼ እዛ ሀገር ያሉ ሴቶች እንዲህ ናቸው ብዬ አላወራ ላወራም አልችልም ለምን እንደሆነ ታውቂያለሽ? ያው ይኸውልሽ አሁን አንቺ የሆነ ምክንያት ሊኖርሽ ይችላል፣ የሆነ ሴት አርገውም ሊሆን ይችላል። ግን ያን ድሬ ሄዷን አይወክልም። ልትልልጅበት ማይገባል ልትልልጅበት ማይገባልሽ ቲ ለባሽ ነው። መልበስ እስካለብን ጥር አረ በጣም ሰርቼ ምናምን በጣም የምትገርሚ ቪዲዮ ስለሰራሽ አንቺ እኮ ለራስሽ ነው። ቪዲዮ በቃ ኖርማል ነው፣ ላይ ቁም ነገር አይደለም በብዛት ኢንተርቴን የሚያስቅ ነገር ጨዋታ ነው። ከጨዋታው በኋላ እንዴት ሆነሽ ነው በእኛ ጋር ለመጫወት እሱ ነገር፣ አዳምጪኝ ፍቅሬ፣ የእኔ ኬክ አትናደጅ። ይቅርታ ከተባልሽ ደግሞ ከይቅርታ የበለጠ ምንም ነገር የለም። በወሬ መሀል አመለጠኝ። ኦኬ እሺ እንደዚያ አይነት ነገር ቅርታ የበለጠ ምንም ነገር ክራቸው ኤኒዌይ ጃኒ አይ ቲንክ ስሚያት መጨረሻዋንማ በጣም ነው የሚወዱኝ በጣም ነው የምወዳቸው ምናምን በ በዚህ መልኩ ማንም አያቀሳስረኝም። በጣም ነው የሚወዱኝ የድሬ ሰዎች። ማንም እኮ አላቀሳሰርሽም። ባይዘምሽመጣሹ በአጠቃላይ አሪፍ ታይም ላሳልፍ የመጣሁት። ይሄ ነገር ደግሞ ሊያቀያይምን አይገባምሳቸው ልጆች በቃ አታካብዱት። ይስቶኪያለች። ኤኒዌይ ምን መሰለሽ፣ እኔ አሁን ከንግግሯ ከሰማሁት አነጋገር አትችልም። ኦፍኮርስ ባደረገችው ነገር ኢዚ መስሏት ሊሆን ይችላል። ይሄ ነገር ንግግሯ ሁሉንም አይደለም፣ የድሬዳዋን ሰው ሌላም ሴት የተባለ ያናድዳል። ሺት የለበሰ ሰው ከፍቶ የሚሰጥ አይነትም አይደለም። ሽትኛን የእኔ ለብሶ አለው እዚያ ሀገርም አለኝ የድሬዷ ልጆች የሰጡኝ። ግን እሷ ንግግር አትችልም። እንደ እኔ አሁን ይህን ስፖርት ሰርተው ሰርቼ አምጥቶኝ ይህንን ነገር ባረቅ የድሬዷ ልጆች ጠርተው ሮማን ንግግርሽ አናዶኛል ብል ደንዶፍ ደደይ መናገር የነበረባት በጣም ይቅርታ፣ እኔ ለቀልድ ለጨዋታ ብዬ ያነሳሁት እንጂ ድሬዷ ነበርኩ እንደዚህ አይነት ነገር የለም። ግን ከየት እንደመጣልኝ ራሱ አላውቅም። በጣም ስላስቀየምካችሁ ዝቅ ብዬ ይቅርታል። ፕሊስ ወደ ሌላ ነገራችሁ አትውሰዱብኝ። ወዳችኋለሁ፣ አከብራችኋለሁ። ለዛም ነው ሀገራችሁ መጥቼ ፈታ ብዬ ይሄ ነው ንግግሬ። ንግግሬ ካስደበርኳችሁ አሁን ወታ ይህን ህዝብ ይቅርታል። አምልጦ ሚዲያ ላይ አወራሁት እንጂ ለእናንተ እንዲህ አይነት ነገር የለኝም። ያየሁትም እንዲህ አይነት ነገር ድሬዳዋ ሄጄ የለም ብላ ቪዲዮ ብሰራ ራሱ ግን እሷ ክፋት ኑሯች ሳይሆን ንግግር ካለማወቅ ነው። እግዚአብሔር ከንግግሯ ንግግር ካለማወቅ ነው። እኔ ያንን የሚመስልን። አሁን ግን ይህን ነገር ሜቢ ስትከራከርም ያየ የተናደደባት ምንም ሰው ተናዶ ያንን ሊያደረግ ይችላል፣ ሊያሳስሯት ይችላል። ለምን ይጫጭ እኔ ጋር ቤ ሚናቤ አይደለችም እያልኩሽ ቪዲዮ ሰርታለች። ቪዲዮ ሰርታለች እንደ በስርዓት አይደለም የሰራችው። ሮሚ ልንገርሽ ከሺቲ ለባሽ ጋር ሰርታለች። ያው ግን የሰራችው የሰራቸው አሁንም ስትናገር ተሃኒቾ ስታሰማን እንደነበረው አካበዳችሁ አይባልም። የተሰደበው ሺቲ ለባሽ ብቻ አይደለም። የድሬዳዋ ልጆች ለምን ጠየከኝ ብለው ያለቅሳሉ። አልገባችሁም ብላን የሳቀችው እንዴት እንተኛ ተብለን ስንጠየቅ እንዴት ትጠይቀኛለህ እኔ ዝም ብዬ አልሰጥህም እንደማለት ነው። ህዝቡን ያናደደው ይሄኛው ቃል ነው፣ ሺቲው አይደለም። ሺቲ እኛ የሀረርጌ ሰዎች ብቻ ሳንሆን ድፍን የኢትዮጵያ ህዝብ ይሄ ሮሚም ትለብሳለች፣ ውጭ ሀገር ያሉትም ሰዎች ይለብሳሉ አደለ? የሺቲው አይደለም ችግሩ። ስትጠየቁ ሲጠየቁ ሴቶቹ ያለቅሳሉ ለምን ጠየከኝ ብለው። ያ ነገር ነው ህዝቡን ያናደደው። አዎ።